ሰፋ ያለ ሱሪ መልበስ እንዴት ይታያል? ለወንድ ከሆነ ችግር የለውም እስካልተገወተ ድረስ። ለሴት ከሆነ ግን ሴት ልጅ ሱሪ ይስፋ የሚጥበብም ሱሪ ለብሳ መሄዳች አይቀርም። ከላይ ወገብ አካባቢ ላይ፣ ዳሊ አካባቢ ላይ የሰውነት ቅርጽ ማሳየት አይቀርም። በከዳልክ የሴት ልጅ የሂጃብ መስፈርትንም ያጎድላል። የሴት ልጅ የሂጃብ መስፈርት የሰውነት ቅርጽ ማያሳይ፣ ሰፊ፣ ረዥም ከወንድማ ያመሳስል ከካፍር ሴት የማያመሳስል መሆን አለበት። ሙስሊም ሴት ሱሪ ከለበሰች ሱሪ ቢሰፋ የሚጠብብ ከካፍር ጋር ተመሳስላለች። ካፍር ሴቶች ናቸው ሱሪ የሚለብሱት የምናውቀው፣ ከድሮም ጀምሮ ጠበብ ያለው አባያው እንኳ የሒጃብ መስፈርት አላሟላም እየተባለ አባያ ቀሚስ ትከሻን ያሳያል፣ ደረት አካባቢ ቅርጹን ያሳያል። ይሄ ሁሉ በጅልባ መሸፈን አለበት። ራስ ላይ በሚጠልቅ ራስ ላይ ተንጠልጥሎ ሙሉ የሰውነት ፍርስል የሚሸፍን ጅልባ ትልበስ እየተባለ ዩድኒን አለይህን ሚን ጀላቢብህን ከለበሱት ልብስ ላይ ላያቸው ላይ ጅልባብ ለጠቅ ያደርጉ ብሎ አላህ እያዘዘ ሱሪ ትልበሳ ይባላል። ሱሪ ጠባብ ሆነ ሰፊ የሙስሊም ሴት ልብስ አይደለም። ከአብያ ስር ከጅልባብ ስር ሱሪ ልታደርግ ትችላለች። ከስር ካልታየ በሄደችበት ሁሉ ከላይ ያለውን አውልቃ የሰውነት ቅርጽን ያሳዩ ፊትናን ካላመታ የሴት ልጅ ልብስ አላመው ሲትር ነው ሞዷ ፋሽን ሳይሆን ውበት ሳይሆን የሰውነት አካላትን ማሳየት ሳይሆን ፋርሽን መከተል ሳይሆን የሙስልም ሴት የልብሷ ዓላማ ቁርአን ላይ የታዘዘችውን አለባበስ እስላማዊ አለባበስ መተግበር ታዲያ በቁርአን በሐዲት ስንመዝነው ሴት ልጅ ቦንቤ ሰፋ ያለ ልብስ ግማሽ እስከ ጉልበት ጉርድ ከዛ በታች ሱሪ መስፈርቱን ያሟላል ወይ አበዳና ያሟላል የአይሻ የሐፍሳ የፋጢማ ልብስ ነበረ ወይ አበዳና ሙስሊም ሴት መከተል ያለበት ራያ ሞዴል ማድረግ ያለበት አይሻን፣ ፋጢማን፣ ሐፍሳን እነሱ እንደዚህ የለብሱ ነበር ማለት ነው። ፋጢማ አልቀሷ ስለታ ታንቅ ምን ነው ሲሏቸው የእንጀራ እናታቸው የሞትኩ ቀን ጀናዛዬን ወንዶች ፊት ያድርገውት የሰውነቴን ነው የተሸፈነው ነው ፋጥር ሴት ወንዶች ማለያታቸው አሳስቦኝ ነው ማለት ሰው ከሞቱ በኋላ ጀናዛ ተገንዞ ተሽፈኑ እንኳን ሰውነት አካልን ወንድማቷ አስቧቸዋል። እንዴት ነው በህይወት ያለች ሴት ልጅ በሱሪ መስበታው ከሊ የሰውነት ከሳይ ታይ ስትራመጥ ሱሪ ሆኖ ይታይ። በጣም ሰፊ ካደረግነው ደግሞ ቀሚስ ይመስለው የሚመስል ወዴት ነው ጠጋ ጠጋ እየተባለ ይተባለ ለምንድን ነው እያስፈለገ? ሐያ አደብ ሥርዓት ያላት ሴት ልብስ ነው ወይ ቁርአኑ ዝቅተኛ ትልበስ ያለው ሴት ልጅ ጅልባብ፣ ሱሪ ትልበስ አላለም። ስለዚህ ሱሪ ትልበስ አላለምና የሴት ልጅ ልብስ ማነስ የኢማኗ ማነስ ነው። የሀያዋ ማነስ ልክት የሴት ልብስ መብዛት የኢማኑ መብዛት፣ የሀያዋ መብዛት ልክት እንዲ ኢማኑ በዛ የፈለገ